ያላችሁ በት ዓለም ዳርቻ ሰላማችሁ ብዛት ተረፈ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ፣ ሼር ያረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ እንደተለምደው ተወዳጅና አስተማሪ በሆነው በጽናት ድራማ ክፍል 48 ወደ እናንተ መጥቻለሁ። ኪራም እንግዲህ በጽናት ፍቅር ደስተኛ ሆኖ ወደ እናቱ ጋር ደወለ። እናቱ ጋር ደውሎ ደህና ነኝ እናቴ። እንዴት ነሽ? ደህና ነሽ ወይ ሳሬ? ዛሬ ደስተኛ ነኝ። ሰሞኑን እንደው ዝም ብሎ ደስ እያለኝ ነው ይላታል። እናቱም አባት ደወለለት ወይ ትለዋለች። አረ አልደወለለኝም ምን ነው ይላታል ኪራ። አይ አንድ ጋር አይደለንም ብዬ ነው ስትለው ኪራ በጣም ደነገጠ። ምን ነው? በሰላም ነው ወይ? አልደወለለኝም ይላታል። አይ አያቴ ታማ እዛ ሄጃለሁ፣ ትቼው ሄጃለሁ። ስለዚህ አንድ ጋር አይደለንም ብዬ ነው ስትለው ኪራ እንዲተረጋጋ አይ አልደወለልኝም። እሺ ቆይ ደውለታለሁ፣ በማለት ስልኩን ዘጋው። ጽናትም ቁጭ ብላ ሶፋ ላይ ናሆምና ኪራ መጡ። በሀሳብ ሄዳለች፣ በኪራ ፍቅር እልም ብላለች። እና ሰላም ሲሏትም አልሰማችም። አጠገቧ ቁጭ ብሎ ሲያናግሯትም አልሰማችም። ከዛ ሳምሩ ምን ሆነች ነው ስትላት፣ እንዴ ምን አላችሁኝ አለች። ከዛ ደግሞ እርቧቸው እንደሆነ ምግብ ላምጣ ወይ በማለት ትጠይቃቸዋለች። ናሁምም እስከ ዛሬ ኮ ጽናት በደንብ ገና ሳይርበኝ ወይም ደግሞ ሳይጠማኝ ነበር የምታቀው ዛሬ ግን አፌም እየተናገረ አፌም ደርቆ ስል እያወቀችልኝ አይደለም። አይ ፍቅር አይ ኪራ ፍቅር ይላታል። ጽናትም ቁጥተ በማለት ወደ ክላሷ ሄደች። ማለት ያው የተቆጣችው ከምሯ ሳይሆን ያው የቀልድ ማለት ነው። እንደ መቆጣት ብላ አንተ ደግሞ አንድ ነገር ከያዝክ ምናምን ብላውን አሁን ትሄዳለች። ሄዳም ስልክ ትደውላለች። የደውለችውም አባቷ ጋር ነበር። አባቷ ጋር ደውላ እያወራችው ብሩስቲ ጽናትን ለያት ብላ ሄደች። ከዛም ጽናት ጋ ምን ሆነች ነው ስትላት፣ አባቴ ጋ ደውዬ ያወራሁት ነበረ ግን እየመጣው ነው አለኝ ትላታለች። ከዛ መናኸሪያ ናሆም ሄደ መናኸሪያ ናሆም ሄደው ሄዶ የጽናትን አባት ሊያገኟቸው አልቻሉም። ከዛ የጽናትን አባት ሌባ ግንቷቸው የያዙትን ጤፍና ስልካቸውን ይወስድባቸዋል። ከዛም የጽናት አባት በምን ይደውሉ ጽናትን በምን ታገኛቸው? ከዛም አንድ ወጣት አገኙ። ምን ሆነው ነው አባባ? ምሳ ጋብዞ ይችላቸው። አረ እኔ አልራበኝም። አሞት ነው ወይ? አረ እኔ ያላመመኝም፣ ግን ወደ ልጄ እየመጣሁ እያለ ስልኬንና አንድ ልጅ ስልኬንና የያዝኩትን ጤፍ ላግዝሁት ብሎ ይዞት ጠፋ ይለዋል። ያሁን ወጣቱ ይገርማል። እና አሁን የልጅቱ የልጁን ስልክ በቃሉ ያውቁታል። እኔ ላስደውሎት ይላታል። ከዛ ጽናት ከተደወለ፣ ጽናትም ስልኩን አነሳች። ኪራ ምን ሆነች ነው ምናምን ይላታል አረ እኔ ኮ ለአባቴ ባለፈው የቅርበት ፕሮግራሙ ጊዜ በጣም ከፍቶኝ እየከፋኝ ነው ብየው ነበር ስሜታዊ ሆኜ ስለዚህ በዛ ተደናግጦ ነው መሰለኝ አባቴ እየመጣ ነው ስላለች። ከዛም እዚህ ቦታ ነኝ የት ናቸው ስትላቸው ነገሯት ያሉበትን ቦታ እዚህ ቦታ ነን አሏት ከዛ ጽናትና ኪራም ተያይዘው ሄደው ይዘዋቸው መጡ ምግብ ማቀረቡላቸው ምርምሩ ቡና ብልታ እየጠጡ እየመረቋቸው እየተጫወቱ እያሉ ጽናትን ለምንድን ነው ትምህርት ማትሄጅ አሏት። ከሷም አይ አንተን ትቻል ሄድም ስላለች ጽናትም ጽናት ለአባቷ ለማሳከም ብላ ትምህርቷን አቁማ እንደምትሰራ እንደትሰራ ነበር። አባቷ ግን ይህን ኩላ ያቆም ነበረ። ከሷም አይ ለእኔ አንተን ትቻል ሄድም ስትለው አረ ሂጂ ቤረፍድም ሂጂ ይሏታል አባቷ። ከዛ ኪራ መጣ ትምህርት የለ ነው ኪራ ትለዋለች ጽናት የምን ትምህርት አላት። ከዛ እንደገና ደንግጦ አሁን ኮረፍዷል እንዴ ማለቴ አባትሽ እንትተሽ ይላታል። አይ እኔ ችግር የለውም ምሮ አለች። እኔ ጋ ስለዚህ ቴሌባታል። ከዛ ጽናትም ግራ ተጋባች። ና ዩኒፎርም ለብሳ ወጣች። ውጭ ላይ ወጥታ ኪራም ተከትሏት ሄደና በራውን ከዚ ዘ ይጥፋ ደግሞ እዚህ ጋ እንዳያወይ ምናምን እያለች ከዛም በኋላ ትምህርት የደረሽ የመጣሁ አለች። ኪራም ተኋላ ተከትሏት መጣ እንደ አብራችሁ ተከታተላችሁ መጣችሁ። እሷ ሌላዋ የጽናት አባት አብራ እንደዚያ እያለ እየተጫወቱ እያለ ድንገት ሳይታሰቡ የኪራ አባት መጡ። የኪራ አባትም እንደማትማር ነው የሚያውቁት። የጽናት አባት ደግሞ እንደምትማር ነው የሚያውቁት። ጽናት ፍጥጥ ብላ ቀረች። ኪራም የአባትን ሻንጣ ተቀብሎ እንዴት ሳትናገር መጣ፣ እንዴትስ መጣ በማለት በጣም በድንጋጤ የተዋጡ። ከዛ ጽናትም ብድግ ብላ ሄደች። ምሩም በጣም ስለደነገጠች እሷም ተነስታ ሄደች። ከዛ ኪራም ልብስ ቀይር ልምጣ ይመጣ ብሎ አባትን ሻንጣ ይዞ ወደ ውስጥ ገባ። ከዛም ሁሉም በጣም ተደናገጡ። ጽናት ድርቅ ይሆን ቀረች። እንግዲህ ጽናትም በጣም የደነገጠችው የኪራ አባት ሰራተኛ እንደሆነች ነው የሚያውቁት የጽናት አባት ደግሞ እንደምትማር ነው የሚያውቁት እና ሁለቱም ዩኒፎርም ለብሳ አዩዋት። የኪራ አባትም እንደ ከመች ጀምራ ተማሪ ሆነች ብለው እንደሚጠይቁ ስታስብ በጣም ክራ ተከባች አባቷን ሸውዳ ማለት ያው አስመስላው ማለት ነው ትምህርት ሳትሄድ ውጭ ላይ ድረስ ትወጣና ሄጄ መጣሁ እያለች ዩኒፎርም ለብሳ ስትመጣ አባቷን እንዳያውቁባት ስታደርግ የኪራ አባት በተቸው ደግሞ ይልቁንም በጣም ደነገጠች ኪራም በጣም ደነገጠ እና ከዛ ኪራና ጽናት ቁጭ ብለው ማውራት ጀመሩ። ሁ ምንድን ነው ማድረግ ያለብን? እንደውም ይህን አጋጣሚ ተጠቅመን መናገር ነው ያለብን ይላል ኪራ። ጽናት ኪራ ምንድነው የምታወራው? በፍጹም አይሆንም። እኔ ኮ አባቴ ለኔ ሲል ነው ለኔ ሲል ኮ ነው አባቴ ስሚንከራተተው የሚለፋው የሚደክመው እንደመማርለት ነው የሚያውቀው። በፍጹም አሁን አይሆንም፣ አሁን ላይ መናገር የለብንም እያለችው እያለ ኪራም እሺ ብሎ እያለ የጽናት አባት ድንገት በር ከፍተው ገቡ። በጣም ደነገጠ። ጽናት በድንጋጤ አባ ቁጭ በል አለችው። ፍራሽ ላይ ተቀመጡ የጽናት አባትም። ኪራም ብድግ ብሎ ወጣ። ከዛ ጽናት አባቴ ምን ነው አትን ቤት አቆምክ እንዴት ሜዳ አቆምክ እንዴት ትለዋለች። የጽናት አባትም ሐሙስ ቀጠሮ ነበረኝ ይላሉ። ጽናትም ታዲያ ቀጠሮ ትተህ ነው እዚህ የመጣኸው ትላለች። የጽናት አባት ሀይ ልጄ፣ ከአንቺ ይበልጥ ብኛል ምን ላድርግ ታዲያ። ከአንቺ ይበልጥብኛል እንዴ ይላሉ። ከአንቺ ይበልጥቤ ነገር እኮ ምንም ነገር የለም ይላሉ። ጽናትም ባለፈው እኮ እኔ ዝንብዬ ስለናፈካኝ ነው እንደዛ አድርገው ስላለች፣ የጽናት አባትም ልጄ፣ ባትነግሪኝም እኔ የሆነ የተሰማኝ ነገር አለ ይላሉ። ጽናትም ምን አለች። የጽናትም አባት የደበቅሽኝ ነገር እንዳለ ነዋ ልጄ ይለታል። ጽናትም እረ ምንም የለም አባ ትላለች። አባ ምን ልደብቅ ይችላለሁ? ትላለች ጽናትም። የጽናትም አባት እኔ እኮ አባትሽ ነኝ፣ ምንም ነገር ሳትሳቀቂ ንገሪ የኔ ልጅ ይሏታል። ጽናትም በጣም ደንግጣ አባ አሁን ተኛ፣ ብርድ ልብስ ላምጣልህ ምናምን ብላ አረሳስታ ትታቸው ሄደች። የጽናት አባትም ገብቷቸዋል፣ የሆነ ነገር እንዳለ ተረድተዋል። ከራሷ አንጀት ወይም ከራሷ አፍ ይምጣ ብዬ እንጂ የሆነ ነገር ምን አለ ይላሉ። ምሩ እና ናሆምም በጣም ግራ ተጋብተዋል። ምሩ የጋሽ መንጣት በጣም ነው ግራ ያጋባኝ ህልምን የሆነቤ ትላለች። ናሆምም አሁን እዚህ ቤት ምን ሊፈጠር ይችላል ይላታል። ምሩ አላቅም በጣም ግራ ተጋብቻለሁ ትለዋለች። የፅናት ጭንቀት ታየኝ እኮ ትላለች ምሩ ናሆምም የሚሰሩት ግን እንዴት ሆነ፣ እንደምትኖር በጣም ግራ እያጋባኝ ነው ይላል ምሮም፣ ወይ እውነቱን ብትናገር ጥሩ ይመስለኛል ትላለች ናሁም። እንደዛማ አይሆንም ልማር ብላ መታ እዚያ ቤ ሰራተኛ እንደሆነች ካወቁ የፅናት አባት ቀን ላያውቁ፣ እንደዛማ አይሆንም ይላል ናሁም። ምሮም አዎ፣ ነገር ግን እስከ መቼ ነው ተደብቆ፣ ነገር ግን አንድ ቀን እኮ መታወቁ አይቀርም ትላለች። ናሆምም፣ ልክነሽ ነገር ግን አሁን ለጽናት ሀሳብ መስጠት ራሷን ማወዛገብ ነው የሚሆነው። ራሷ ቁጭ ብላ ትንሽ ታስብበትና አማክሮ ስትል ያን ጊዜ ሀሳብ እንሰጣታለን ይላል ናሆሜም። ምሮም፣ እሱማ ልክ ነህ። አንዳንዴ በሰው ህይወት ውስጥ የማንወስናቸው ውሳኔዎች አሉ። ማለቴ ባለቤቱን ብቻ የሚመለከት ትላለች። አዎ ልክ ነሽ ይላል ናሆሜም። ኪራም መኝታ ቤቱ ቁጭ ብሎ ብቻውን በሀሳብ ተውጦ ያለ የኪራ አባት ከፍተው ገቡ። ምን ነው ልጄ ይሉታል። ልብስ ልቀይር ብለህ በዛው ቀረህ ይሉታል። ኪራም ደግሞ ይኮኑ ትንሽ ልረፍ ብዬ ነው ይላቸዋል። እሺ የድሮ አለቀቀህም እንዴ ይሉታል። እራውን ተሻሽ ያለው አሁን ማዳኔ ሰው ሆኜ ይላል ኪራም። ከዛ ትንሽ ልረፍ ሰጥ ይላል የኪራ አባት። ኪራም አባ የሆነ ነገር ልነግርህ እፈልጋለሁ ይላል ኪራም አባቱም አስቸኳይ ካልሆነ በኋላ ተነግረኛለ አሁን ትንሽ ልረፍ ማለት ይወጣሉ። ከዛኪራም ጨነቀው ግራ ግብ ተብሎት እያለ ከናሆሜ ጋር ማውራት ጀመሩ። ናሆሜም እንዴት ላድርግ ምናምን ይለዋል። አሁን ፅናት እንዲታወቅ ግንኙነት፣ ወይም ደግሞ ጓደኛ ወይም ፍቅረኛ እንደሆነ እንዲታወቅ አልፈለገችም። ምን ላድርግ ይለዋል ማለት ነው ከዛም እኔ ከዚህ በኋላ ምንም ብትለይ ከፅናት ሐሳብ ውጪ ባለችው እስማማለሁ፣ ይላል ኪራ ማለት ነው። ማሆይ እንደዚያው ይመክረዋል። እንደዚህ በእንደዚህ እንዳለም ከኪራ ከአባቱ ጋር ስፖርት መስራት ጀመሩ። ከዛም ስፖርት እየሰሩ ያለ የኪራ አባት እነግረሃለሁ ያልከኝ ምንድን ነበር አሁን ንገረኝ፣ ይላሉ። ኪራም ወይ አሁን እኮ ስፖርት እየሰራ ነው ስፖርት እየተሰራኮ አይወራ፣ ይላል ማለት ነው። አይ እንግዲህ ነግረሃለሁ ያልከኝ ነገር አለ፣ ቅድም በኋላ ትነግረኛለህ ብያለሁ፣ ገናሁን ነገረኝ ይላለች የኪራ አባት። ኪራም መናገር አልፈለገም፣ ምክንያቱም ጽናት እንዳትናገር ስላለችው ማለት ነው። ከዛም ወይኔ ረሳሁት፣ ምን ነበር ምናምን ይላል ማለት ነው። እንደዚሁ እንደተቀላለዱ እያለ አይ ኪራ ክብሮ መኮ ፍቅር የያዘው ሰው እና ፍቅር የያዘው ሰው አፍንጫውንና ራሱን ያካል ብሎ ነበር ይላል። ይህን ሲሉት ኪራም እየሳቀ በዚህ እንደዚሁ እንዳለ አሁን ስፖርታችንን ስራ ምናምን እያለ ያስቀይሳቸዋል። ሳይነግራቸውም ቀረ። እንግዲህ የኪራ አባትም የጽናት አባትም ወደ ቤታቸው አልተመለሱም። ሰሞኑን እንግዲህ ወይ ያውቁ ይሆን፣ ወይ ኪራና ጽናት ይናገሩ ይሆን? ምን እንደሚሆን እንግዲህ ቀጣይ አብረን የምናይ ይሆናል። እስከዛው ድረስ ቸር ሰንብቶ ወደ ቤተሰቦቼ በያላችሁበት አለም ደረጃ ሰላማች ቪዚት ተደርጎ ይበልጥላለሁ ለዚህ ቻናል አዲስ ሲሆናችሁ